መጠሪያውን ከቆመበት ከተማ ያደረገው የአክሱም ሐውልት የዓለማችን ረጅሙ ከትክል ድንጋይ የተሰራ ሐውልት ነው። ይህ የሺህ ዓመታት ዕድሜን እንዳስቆጠረው የሚነገርለት በኢትዮጵያ ሰሜናዊ ምድር ላይ አሁንም በግርማ የቆመው ሐውልት የ24 ሜትር ወይም የሰባ ስምንት ጫማ ርዝመት እንዳለው መረጃዎች ያሳያሉ። በእርግጥ ከዕድሜ ብዛትና ዕድሜ ጫና በመጣ ችግር ከመሬት የተጋደመው የ33 ሜትር ርዝማና ያለው ሐውልት ትልቁ የነበረ ቢሆንም፣ 160 ቶን የሚመዝን ግዙፍ ክብደት ያለው ሐውልቱ በውበት የተገለጡ ግን ደግሞ እውነተኛ ያልሆኑ የበር ፍልፍሎችንም ከመሠረቱ ከፍ ብሎ የያዘ ነው። የዚያ አውልት ጌጥ ግን እነዚሁ በር መሳይ ፍልፍሎች ብቻ አይደሉም። በእያንዳንዱ የአውልቱ ጎኖች የመስኮት ቅርጽ የያዙ ፍልፍሎችና በመጨረሻው ጫፍ ላይም ደግሞ በብረት ፍሬም የታገዘ የግማሽ ክብ ቅርጽ የያዘ ጭምር ነው እንጂ። ከታሪካዊ ዳራቸው ጎን ሆነን ስናያቸው በአክሱም ዘመነ መንግስት በአራተኛው ምዕተ ዓመት በአሁኑ የትግራይ ክልል በአክሱም ከተማ በቁጥር በርከት ብለው እንዲገነቡ የተደረጉ ናቸው። ይህም ጥንታዊቱ አክሱም ምን ያክል ስልጣኔ ማማ ላይ ደርሳ እንደነበር ማሳያ ነው። ከኩሽቲክ የሜሮ አገዛዝ የተወሰደ እንደሆነ የሚነገርለት ይህ ሐውልቶችን የማቆም ስራ ዘመናትን ተሻግረው አሁንም ድረስ በአካባቢው የቀደመ ተመሳሳይ ገጽታቸውን እንደተላበሱ መመልከት ይቻላል። ከጥቂት ወደ ቀው መሬት የተጋደሙ ሐውልቶች ውጪ የአክሱም ሐውልት ዛሬ ለብዙዎች የመዝናኛ ቦታ ለቱሪስት የመዳረሻ ስፍራም ለመሆናቸው ከሐውልትነታቸው ባለፈ የሚቆሙት በስሮቻቸው ለሚቀበሩ ንጉሳዊ ቤተሰቦች የመታሰቢያ ሐውልት መሆኑ ጭምር ነው። ከፍተኛ ስልጣን የነበራቸው መሳፍንቶች፣ መኳንንቶችና ባላባቶች መቃብር ላይ የሚቆሙት ሐውልቶች በብዛት በተፈለፈሉ በር መሳይና መስኮቶች ያጌጡ ናቸው። እናም በዛ ዘመን የሟቾች ንጉሳዊነት ደረጃ በቀነሰ ቁጥር በመቃብሩ ላይ የሚቆሙት ሐውልቶች ላይ የሚፈለፈሉት የአሰት በርና መስኮት መሰል ቅርጾች ብዛትም በዚያው ልክ ይቀንሳል። ይህ ማለትም በአክሱም ሐውልት ላይ የሚስተዋሉ የውበቶች መገለጫ ቅርሳ ቅርሶች በስሮቻቸው አጽማቸው ያረፈ ባለስልጣኖችን የከፍታ አርከንም ጭምር የሚያሳይ የታሪክ መዝገብ ነው። ለዚህም ነው ብዛት ያላቸው ቅርጻ አልባ ሐውልቶችና አነስተኛ ቁጥር ያላቸው ትላልቅና ባለብዙ ቅርጽ ሐውልቶች በየቦታው መመልከት የሚቻለው። ከሐውልቶች ሁሉ በመጨረሻ በአራተኛው ክፍለ ዘመን እንደቆመ በታሪክ የሚነገረው የንጉስ ይዛና ሀውልት ነው። ግን ደግሞ አብዛኛዎቹ ትክል ድንጋዮች በመሠረቶቻቸው ጥንካሬ ማነስ ይወደቁ ሲሆን ከእነዚህም መካከል ተጠቃሽ የሚሆነው በርዝመቱ ተወዳዳሪ የሌለው የ33 ሜትር ርዝማን ያለው ታላቁ ሐውልት ነው። በእርግጥም በእነዚህ ሐውልቶች ላይ የደረሱት ችግሮች ብዙ ናቸው። ከነዚህም ውስጥ በአካባቢው በተደጋጋሚ የሚከሰተው የመሬት መንቀጥቀጥና የአክሱም ከተማም ደግሞ ለመሬት መንቀጥቀጥ በአንጻራዊ ሁኔታ የተጋለጠች መሆኗ ለችግሮቹ መባባስ ምክንያት ነው። ያም ቢሆን በ19ኛው ዓመት ከዋና ዋናዎቹ የንጉስ ሀውልቶች መካከል የንጉስ ይዛና ሀውልት ብቻ ሳይወድቅ ተገኝቷል። በ928 ዓ ም ጣሊያን ኢትዮጵያን በወረረችበት ጊዜ ግን ይህንን አውልት በጊዜው በነበረው የፋሽስት ጣሊያ ገዢ ትእዛዝ መሠረት፣ የጣሊያን ወታደሮች የአክሱምን አውልት ከወደቀበት አንስተው ወደ ሮም ወስደውት ነበር። እናም የፋሽስቱ ጣሊያን አገዛዝ እንደ ጦር ምርኮና የሮም ግዛት መስፋፋት ምልክት አድርጎ በመውሰድ በሮም አደባባይ ላይ እንድተከል አድርጓል። ሁለተኛው የዓለም ጦርነት እንዳለቀ ጣሊያን የዘረፈችውን የአክሱም ሀውልት ለኢትዮጵያ ለመመለስ ብትስማማ እስከ የካቲት 1966 ግን ሳትፈጽም ቆይታለች። ብዙ ግለሰቦች ቢማጸኑ ጣሊያን ገንዘብ አሜሪካ ደግሞ አውሮፕላን በመከልከሏ ከትውልድ ቀየው ሳይገኝ እንዲቆይ ተገዷል። በእነዚህ ምክንያቶች ያልተደሰቱት ዶክተር አበራ ሞላ ኢንተርኔትን በመጠቀም የመላኪያ ገንዘብ ለማሰባሰብ ሀውልቱንም በትናንሹ አስቆርጦ መላክ እንደሚቻል ለጣሊያኖች አሳወቁ። ይህም ጣሊያኖችን አጣብቂኝ ውስጥ በማስገባቱ ራሳቸው ወጪውን ከፍለው ከወሰዱበት ቦታ ለመመለስ እንዲስማሙ አደረገ። በዚሁ መሰረትም የጣሊያን መንግስት ወደ አስር ሚሊዮን ዶላር አውጥቶ ሐውልቱን ከአክሱም ከተማ ተመልሶ እንዲተከልና በነሐሴ 9 ቀን 2000 ዓ.ም እንዲመረቅ ሆኗል። ይህንን የቱሪስት መዳረሻ የሆነ ቦታ ለመጎብኘት ከውጭ አገራት የሚመጡ አመታዊ ጎብኚዎች ቁጥር ቢለያይም በቅርቡ በፈረንጆቹ 2023 ብቻ ግን 18 ሺህ የሚጠጉ የውጭ ሀገር ጎብኚዎች ጎብኝተውታል። በክልሉ ተከስቶ የነበረው የእርስ በርስ ግጭት ከመፈጠሩ በፊት አክሱምን በአመት ከ30 ሺህ በላይ የውጭ ቱሪስቶች ይጎበኙት እንደነበር መረጃዎች ያሳያሉ። የሀገር ውስጥ ቱሪዝም ቁጥሩም ከፍ ያለ ሲሆን በአንድ አመት ውስጥ ወደ 41 ሺህ የሚጠጉ ኢትዮጵያውያን አክሱም ጎብኝተዋል። የቅርቡ የፈረንጆቹ 223 መገባደጃ ላይ የተካሄደው ሃይማኖታዊ የጽዮን ማርያም በዓል ላይ እስከ ግማሽ ሚሊዮን የሚደርስ የጉብኝት ጉዞ ታይቷል።